ዛው ነው ሁለት ሰዓት ከምናምን፣ ፈራ ዩቲብ ልስራብሽ። እንዳ አሰላሙ አለይኩም ለበረካቱም ውድና የተከበራቸው የዘምዘም ዩቲዩብ ተከታታዮች እንላቸው። ሰላም ናቸው? በጣም ሰላም አልሐምዱ ሊላ። ዛሬ ማለት ነው ፋጥሙ ወዲ ስደት ማለት ነው። ሰው ተስደት ይመጣ ነው። እሺ ከስደት ስትመጡ እያለቀሳችሁ ወደ ስደት ስትሄዱ፣ ስቃችሁ ሄዱ። ውዶች እኔ አሁን ላይ የገባኝን ነገር ነው የምነግራችሁ። ውዶች ይ የመዳም ቅመሞች እንዳትመጡ ኢትዮጵያ የሚባል ማለት ነው ያረቢ ኮሜንት ላይ ያለው ስድብ ታየኝ እኮ አለ እኔ እኮ ስላወቅኩት እኮ ነው የምነግራቸው ታዲያ ሂጄ ስለ መጣሁ ባልመጣሁኝ፣ አሁን የሚመልስኝ እያልኩኝ እየለመንኩ ስለሆነ ወደ አረብ አገር ማለት ነው። እና ሽኝት የምናደርገው እንኳን ከገሀነም ወደ ገነት እየሄድሽ ነው እንደ ማለት ያክል ነው። የኢትዮጵያ ኑሮ ማለት ነው። አንድ ባጃጅ አንድ ባጃጅ አንድ ሶስት ሰዓት አራት ሰዓት ጠብቅ፣ ምን ችግር ለአውሪ አውሪ አንድ ባጃጅ አንድ አራት ሰዓት አምስት ሰዓት ጠብቃችሁ እና ከዛ ያንን ሁላ ሰዓት ጠብቃችሁ ደግሞ ማለት ነው የምትሄዱት በሰባ ብር ከኮምቦሻ ደሴ ለመሄድ ከኮምቦሻ ኮምቦሻ ከሰፈር ሰፈር ማለት ነው። እና በኋላ ውጪ ጭቃው፣ የሰው ፊት፣ የሰው ግልምጫ፣ የሰው ግፍ ያን ያን እንጨማምራችሁበት ለዛም እንኳን ደስ አለሽ ፋጡሚ እንኳን ከጀሃነም ወደ ጀነት አስገባሽ እያልን ነው። ዘቀን መብሩክ እያልናን ነው። ይኸው ይህን ጥርስ ዝም ብላችሁ ጥርስ በጥርስ ሆናለች የምሄል የዘድር እየሰገደ ነው እ እና እንደ የምትመለከቱት ይሄ ሳቅና ደስታ ወደ አረብ ሀገር ለመሰደድ ማለት ነው ለማናቀው ቤት ለመመሰላችሁ ከኢትዮጵያ ከኑሮ አንፃር ነው። ኢትዮጵያ ውሃ ለመኖር ቀርቶ ለማደር ያስጠላል። ውሃ በሳምንት አንዴ ተመጣላችሁ አንድ ጀሪካን ስቀዱ ይዘጋል። መብራት ደግሞ በውድ ዱቄት መቶ ምናምን ብር ነው አንድ ኪሎ ገዝቼ ደግሞ ሲጋገር ሊጥ ሆነ። ምክንያቱም ሙያ ጥች አይደለም ሙያ ቢስ ዳክተር ደግሞ እንትን ነው። ይሄ ምንድነው ባብራት ይደው ማለት ነው። ባብራት ያው እንትን ባጃጅ ደግሞ ቤንዚን የለም ብለዋቸው ነው ያስቡ ወደ 80 ነው የሚያስጠጋጉ። ለማንኛውም እንደዛ እንደዛ ነው ውዶች። ይሄ መልካም ጉዞ ፋጡሚ መብሩክ አለይ ባረክ ፊክ። ይሄን ደስታ ተመርከቱ ሂዳ ስለምታውቅ አይደለም ሙሰልሰላይታ ነው ይሄንን የሚለመደችው ሲቀቡና ሊቀዳልን ነው እዚህ ጋ ሀብሀብ አለ እንዳልኳችሁ ነው። ከኢትዮጵያ ስት ወደዚህ ሀገር ስትመጡ ለከሌ ምን ልስጥ፣ ለከሌ ምን ላድርግ ነው። ከዛ ሀገር ስትሄዱ ደግሞ ጋላጋላይ ስለሆነ ዝጋ ሙዳለ እዚህ አለ ላይ መያሳምን አለበት። አላስገባሁሽም። ሲጀመር ችግር የለውም፣ ወላሂ አብሽር፣ ምንም ችግር ሽልጦ ስለሆነ ነው። እና ለማንኛውም ደግሞ ገና ባለተራ ሀያት ተኝታለች። ብቻ አሁን ሰርግ፣ ሁሉም ሰው ቁጭ ብሏል። ላሳያቸውም ቪዲዮ እነዚህ ጋሚር እንዳውን በስንት እንትን የተባለውን ደፋቸው ማለት ነው። ለማንኛውም ኧረ የኢትዮጵያ ኑሮ ውድነት እያስረዳሁ ነው። የመቆርቆሩ ጉልበት የድሃ ጉልበት ለፍተሽ ነው አረብ ሀገር የሚገኘው፣ ማለት ብትለፊም ታገኝሽ። ፈየር ነው። ለማንኛውም ምን እኮ አሁን ጽንሰ ሐሳቡ፣ መሰለሽ ወደ ኢትዮጵያ እንዳይመጡ ነው። እዛው መኪና ገዝታችሁ ቤት ሰርታችሁ የሁለት ዓመት ጤፍ ገዝታችሁ የሁለት ዓመት በርበሬና ሽሮ አዘጋጅታችሁ የአንድ ሱቅ መክፈቻ ብር ካለላችሁ እንዳትመጡ። እኔን ያየ ቀጣኒ። አሁን ወደ አረብ ሀገር መመለሻ በራጥቼ ነው የመዳም ቀመሞች ምንም እንደዛ ነው። እንዳትመጡ ላችኋሉ ወዶች። ለማንኛውም ቡና ሊቀዳል ነው እዚካ ምን አለብሽ?

ሆናት ፋጡማ ናት እውነት የምትሆናት ያች እኮ ልጅ ናት። ፋጡማ ናት እውነት የምትሆናት እኔ